ከ100 ቢሊዮን ብር በላይ የሰወሩ የስፖርት አቋማሪዎች ታሠሩ። ሰላም የኢትዮ ፎከስ ቤተሰቦች። የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከፍተኛ መጠን ያለው ገንዘብን ሰውረዋል የተባሉት በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። ተቋሙ እንዳለው ግለሰቦቹ ለመንግስታት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረው ነው የተያዙት። በተወሰደው እርምጃ በደህንነት አገልግሎት በቁጥጥር ስር የዋሉት የ24 የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው መሆናቸው ተገልጿል። የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብሎ ከሚጠሩ የፋይናንስ ስርዓቶችን ከሚያካሂዱላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር የገንዘብ ስወራውን ፈጽመዋል ተብሏል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማት ከብሔራዊ ባንክ ፍቃድ በመውሰድ የሚንቀሳቀሱ ናቸው። እነዚህ ድርጅቶች የደንበኛን ምስጢር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶችን የሚያንቀሳቅሱትን ገንዘብ ከሚመለከታቸው የመንግስታት ተቋማት ደብቀዋል ወይንም አሳንሰው አቅርበዋል ተብሏል። የብሔራዊ መረጃና የደህንነት አገልግሎት በ ከዚህ የተነሳ ቤቲንግ የስፖርት አወራራጅ ድርጅቶች በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። የብሔራዊ መረጃ ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዷ ከተማ አስተዳደሮች የጸጥታ አካላት ግለሰቦችን በቁጥጥር ስር ለማዋል በጋራ መስራታቸውም ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ፈቃድ ኖሯቸው ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገ ወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው ጠቅሷል እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩት አካላት በአለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል በህጋዊነት ፍቃድ ያወጡ ድርጅቶች ክትትል በሚደረግበት ወቅት ፍቃድ ሲያወጡ ካስመዘገቡት ቢሮ ለቀው መሰወራቸውንም በመግለጫው ላይ ተጠቅሷል መግለጫው አክሎም የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበሰቡትንና የሚያዘዋውሩትን የገንዘብ መጠን መሰረት ያደረገ ክብር አለመክፈላቸው እንደተደረሰበት ገልጿል በክሪፕቶ ከረንሲ እና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰወሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል መግለጫው ጨምሮ አስታውቋል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው አገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው የብሔራዊ መረጃና ደህንነት በመግለጫው አመልክቷል። ውጭ ሀገር የተዘጋጁ ሶፍትዌሮች ጥቅም ላይ ውለዋል ያለው መግለጫው ድርጅቶቹ ቋሚ አድራሻ የሌላቸው መሆኑን ወንጀሉን ውስብስብና ለቁጥጥር ቁጥጥር አስቸጋሪ አድርጎት መቆየቱን ገልጿል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትን እና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንዲውል ጨምሮ አስታውቋል። ይህ ድርጊት አገራዊ ምጣኔ ሀብትን የሚቃረን እና የብሔራዊ ደህንነትን እንዲሁም ጥቅሞችን ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል ነው ሲል የብሔራዊ መረጃና ደህንነት አገልግሎት በመግለጫው ላይ አመልክቷል። በተያያዘ ዜና በህገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን እና ከፍተኛ ቁጥጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካላት አስታውቋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ እና የክልል የጸጥታ ተቋማት በወሰዱት እርምጃ በሕገወጥ የገንዘብ ዝውውር ላይ ተሳትፏል ተብሎ የተጠረጠሩ ግለሰቦችና አካውንቶች ናቸው ለእስር እና ለእገዳ የበቁት። የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውን እና ከዚሁ ጋር የተያዘ 519 የባንክ አካውንቶች መታገዳቸው የብሔራዊ መረጃና ደህንነት አገልግሎት ገልጿል። በቁጥጥር ስር የዋሉት ተጠርጣሪዎች የመንግስትን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ላይ ተሰማርተው እንደነበር ተነግሯል። ተጠርጣሪዎቹ ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሪ ስወራ፣ የግብር ስወራ፣ ህገወጥ ገንዘብን ህጋዊ ማስመሰል እና በሌሎች ወንጀሎች በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ፣ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ሲደግፉ ነበር ነበር ሲል የአገልግሎቱ መግለጫው ጠቅሷል። በቁጥጥር ስር የዋሉት ግለሰቦች በህገወጥ አለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎች እና ደላላዎች መሆናቸው ተገልጿል። በተጨማሪም መግለጫው በውጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በአገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃ ተወስዷል ብሏል። ከተጠርጣሪዎች ውስጥም ከ ወጪ የሚላክ ከፍተኛ የውጭ ምንዛሬ በዚያው እንዲቀርብ ማድረግ፣ ፈቃዳቸው የተሰረዘባቸው ህገወጥ የኋላ አስተላላፊዎች፣ እንዲሁም ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩ እንዳሉበት አመልክቷል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ይሁኑ።